ሰላም ሰላም፣ ጤና ይስጥልን ቤተሰቦች እንደምን አላችሁ እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም ምርጥ ምርጥ ቪዲዮዎች እንመለከታለን። ሀሳብ ስታይቶቻችን እየተለወጥን አብረን እንቆያለን። ቪዲዮን ላይክ እያደረጋችሁ ጀምሩ። እናንተ ለቻናሉ አዲስ ከሆናችሁ እና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰቡኑ ምርጥ ምርጥ ቪዲዮች አሉ። ሀሳባችሁ ቪዲዮ መጨረሻ ላይ ነው፣ የእናንተ ኮመንት መስጫው ላይ ሀሳባችሁን ማስፈር ትችላላችሁ። እኔ ከዚህ ሀሳቤን ቪዲዮ መካከል ላይ ጣልጣል አረጋለሁ። ስክራይብ አድርጉ ፕሊስ። ላይክ ማድረግም ደግሞ አያስከፍልም ምንም። ላይክ ብታደረጉ ታበረታቱኛላችሁ። ደግፉኝ ያላችሁ ብዬ አስባለሁ። ላይክ በማድረግ ደግፉኝ፣ አብራችሁኝ ቆዩ። ወደ ዛሬ ቪዲዮቻችን እንሄድ። ይመቻችሁ። ሱሪውን ልታወልቀው ነው እንዴ? ሞተች አሉ ምን ነው ጀምስ ቦንድ ካላሳዩዋቸዋል፣ አንፈልግም መቼም ከአስር ቀን በፊት በዚህ ጀምስ ቦንድ ታሪክ እንደሰራች ነው። ከዳንስ ሸኝሁት ደግሞ ምንድን ነው ልለብ ብለሽ እ ታሪክ እኮ ተሰርቶበታል።

ልጅቷ ታምራለች። ያው አስተያየት እንዴት ነው ባክህ? አያት ብሎን ተቀጠሎ ነበረበት። በቃም ከአንተ ጠጣ እንደምን ትጠየቅ እንደምን ትረታ፣ አይን አይኗን ያየው እኔ ሳጣፋታ እሷ በሰዋለች፣ ሌላ ጊዜ መታዋለች ማንን ፈርታ

የወንድ ልጅ የብብት ስር ላብ የሴቶች ከንፈር ላይ መቀባት ሴቶች ዘና እንዲሉ ስሜታቸውን እንዲያሳድጉ እንዲሁም የወር አበባ ዑደታቸውን እንዲስተካከል እንደሚረዳ ሳይንስ አረጋግጦልናል። እንዴ እንዴ እንዴ! አጋጣሚ በቃ ብታምልን ነ በዚህ ሁኔታማ እንደዚህ ካላችሁ በብታቸውን አይጣጠቡ ጫማቸው ከዚህ በኋላ በብታቸውን አይታጠቡ የምትሉ ሴቶች አሻሽሉትና እንግዲህ እንደ ጥናቱ ከሆነ ማቸውን ብቻ አሉ በሉ እንጂ ያው በብት ያው መድኃኒት ነው እየተባለ ነው። የአራዳ ልጅ ሲባል ቀድሞ ጭንቅላታችሁ ላይ የሚመጣው ማን ነው? አልተሳሳታችሁም። እሱም አብዱኪያር ነው። አብዱኪያር የእርድናን መስፈርት ታሟላለ ብሎ ለማን ግጥምና ዜማ ሰራ? ለፍቃዱ። ፍቃዱ ደግሞ ምን አደረገ? ለራሱ ለኩላሊት የተሰበሰበለትን ገንዘብ ከዚህ በኋላ እኔ ብኖር አስር ዓመት ነው ብሎ ለአንዲት ለ18 ዓመት ልጅ ለግሶ እሱ ገዳም ገብቶ ህይወቱ አለፈች እና አብዛኞቻችን ይህንን ሙዚቃ ግጥምና ዜማ የሰራው አብዱኪያር መሆኑን ስንቶቻችንን የምናውቀው? እስኪ ይህንን ሙዚቃ እንዲህ ሰምተነው እንመለስ። እስከ ዛሬ ይሄ ግጥም የአብዱኪያር ግጥም እንደሆነ አላቅም ነበረ። ግን የአርቲስት ፍቃዱ ደግነት እስካሁን ድረስ መወራቱ በጣም ደስ ይላል። በሱ ዙሪያ የተሰራው ሙዚቃ ነው። ግጥሙን በደንብ ሰምታችኋል ብዬ አስባለሁኝ። ብቻ ነፍሱን ይማርልን። እሱ የፀድቅ ስራ ሰርቶ ነው ያለፈው በጣም ደስ ይላል። እንግዲህ እኔ ልሙት ብሎ ሰውን አኑሮ ራሱ የሚያልፍ ሰው ከተባለ እንግዲህ አንጋፋው አርቲስት ነፍሱን ይማር። ፍቃዱን እናስታውሳለን። ብዙዎቻችን አዳው ልጅ ሲባል ደግሞ እንግዲህ አብዱ ኪያር እናስባለን። ግጥሙ በቃ ምርጥ መልዕክት ነው ያስተላለፈበት። ስ ሙዚቃውን ሰማለሁ። ስሙኝ፣ የኢትዮጵያ ወንዶች፣ እኔ አሁን በዚህን ሰዓት ድንግል ነኝ። ስለዚህ ደግሞ ድንግልናዬን መሸጥ ፈለግኩ። ስንት ተገዙኛላችሁ? ለውጭ ዜጋ አልሸጥም። አበዛሻሉ አባቡ ስም ሲያወጡ ሴትዮ፣ ይሄ ነገር እኮ ከሰው ጆሮ በመራቅ የተነሳ አሁን አሁን ላይ በመስታወት ታሽጎ ብሔራዊ ሙዚየም እንደመቀመጥ ጭራሽ ሶሻል ሚዲያ ላይ አውጥተሽ ጆሮ ግንዱን አረባከሽ ገላል ትፈልጊያለሽ? እኔ ላገናኝ ሁለት ፐርሰንት ካሰብሽልኝ። እንዳፈ ታሪክ ሁለት ድንግል ብቻ ነው እዚህ ሀገር ላይ ያለው አንደኛ ኢትዮጵያ ሀገራችንና ድንግሉ አለምለሙ ሀገራችን፣ ቀጥሎ ደግሞ እኔ ነኝ። ሶስተኛ እየተገኘ ሲባል በውስጥ ተነጋግሮ ነገሩን ፊክስ አድርጎ ሶስተኛ ማስመዝገብ ሲገባን ጭራሽ አውጥተሽ ልሸጭው፣ ሀሳብሽ ልክ ስላልሆነ በውስጥ አዋሪ ልክ አለመሆንሽን መውራት አለብን መመከር አለብሽ። ይሄ ማለት እኮ ከቅርስ በምንም አይተናነስም። ጭራሽ ደግሞ አንቺ ሸብችበሽው ቅርስ አስመላሽ ኮሚቴ አቋቁመን መልስ አትመልስ ሌላ ችግር ውስጥ ከምንገባ በይ ነገሩን ፊክስ የምናደርገው ይሻላል። በኢትዮጵያ ልጆች እዚህ ራሳችን ጋር ጉዳዩን ብንፈታ ይሻላል። እንዳትሳብ ነው ነው ሰው ወስዶ እንዲያተርፍበት ነው። አንቺም እኮ ሀሳብች ነው፣ ቱቦ የሆነ ሀሳብ እኮ ነው ያመጣሽው። እናቶችስ ምን ሆናችኋል? በፊት በፊት እኮ ቆሌ የሚገፍ ምግብ ልምጫ አልነበራችሁ እንዴ? ዱላውን ስተውት፣ ዱላው እንደሆነ ቀርቷል እኮ አሁን። ልጅ ሲመታ ይደድባል ይባልና አሁን ተትቷል እኮ። ኧረ ቅጡ ቅጡ! ስርዓት አልበኝነት እኮ ነው። ለማንኛውም ቤተሰቦች ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ቢዩት መደረጉ እንዳይረሳ። ወደ አንድ ሚሊዮን ጉዞ እየገባን ነው። አንቺን ግን አልለቅሽም። ከዚህ በላይ ምን አይነት ምክር ልትመክራት ነው? በውስጥ በውስጥ እንማገር። አንዱ ድንግል ኢትዮጵያ ነች፣ ሁለተኛዋ ደግሞ እኔ። ያለ አንቺን ግን በውስጥ እናነጋገር። ልታጋጩ ነው? ዶክተር የምትለው ቃል ከጊዜ እርበታች ማንኛውም ሰው ሲጠራት ደስ ይለዋል። ዶክተር እናቴ ታማ ነበር ከእግዚአብሔር በታች በአንተ እርዳታ ዳነች ዶክተር ልጄ በልብ ስቃይ ትሰቃይ ነበር በአንተ እርዳታ ዳነች ከእግዚአብሔር በታች ዶክተር ሚስቴን ልጅ ሆና ነበር እድሜ ላንተ ከእግዚአብሔር በታች ዶክተር ዶክተር ዶክተር ማንኛውም ሰው ከእግዚአብሔር በታች የሚተማመንበት ባለው ሙሉ መፍት ያለው እዚህ ምድር ላይ ዶክተር ነው በዚህ በአጠቃላይ የህክምና ባለሙያዎች ለኛ ተስፋችን ናቸው ለኛ ዋናችን ናቸው ስለዚህ በዚህ ሰዓት ከጎናቸው ካልቆምን መቼ ልንቆም ነው ሁለት ቀን ብቻ ነው የቀረው የተማርነው ለባርነት አይደለም፣ እርካታ ዳቦ አይሆንም የቤት ክር አይሆንም ብሏል። ስለዚህ ከጎናቸው መቆም አለብን፣ ድምጻችን ከነሱ ጋር ማሰማት አለብን ሁላችንም። ስለ ኑሮ ስታስቡ የኢትዮጵያ ህዝብ ማጂክ ነው እንጂ ወይ ደግሞ በሆነ ነገር ይተዳደራል እንጂ የአስር ሺህ ብር ደሞዝተኛ ሆኖ እንዴት የ15 ሺህ ብር ቤት ተከራይቶ አዝቤዛ ሸምቶ ጤፍ ሸምቶ እንዴት ትራንስፖርት ተጠቅሞ ወር እስከ ወር እንደሚኖር በጣም ነው የሚገርመኝ። ወይስ ወንጀል ጎን ለጎን አለ የሚያስብል ጥያቄ ያስነሳል። አንዳንድ ጊዜ ወንጀልን ለመከላከል ሰዎች በቂ ላይፍን እንዲኖሩ ማድረግ መቻል አለበት መንግስት ብዬ አስባለሁኝ። እንደውም አንድ ዶክተር ሲያወራ የምንሰማው አስራ ሰባት ዓመቴ ነው አሁን ደግሞ ጊዜ አስር ሺህ ብር ገብቶልኛል አለ። አስራ ሰባት ዓመት ሰርተ አስር ሺህ ብር በጣም ከባድ ነው። እንደኔ እንደኔ በዚህ ሀገር ላይ በጣም ተከፋይ አሪፍ ተከፋይ ሊሆኑ ይገባሉ ብዬ ከማስባቸው መካከል ዶክተሮች እና መምህራን እንዲሁም ደግሞ ፖሊሶች ቁጥር አንድ ላይ ያስቀምጣሉ በጣም ከፍተኛ ከሚኒስቴሮች እኩል መታየት አለባቸው። በእነሱ ደረጃ ሊከፈላቸው የሚገባ እነዚህ ሶስት አካላት ናቸው ብዬ አስባለሁ። ሌሎቹስ ስለምትሉት እነሱ እንግዲህ አላውቅም። የኔ ሀሳብ ስለሆነ ያው እናንተ ደግሞ ሀሳባችን ቆም

መልከ መልካም ናት የደስ ደስ ያላት ፍንጨት፣ እቺ ሶማ ናት እንደማትሉኝ እርግጠኛ ነኝ። ህፃን፣ አዋቂ፣ ጎልማሳ፣ ሽማግሌ ወባ እንደያዘው ሰው በቲክቶክ የተንቀጠቀጠች ብዙ ሰውን ያንቀጠቀጠች እሙቲ ፍንጨቷ ስለ ህይወቷ ስትናገር እጅጉን፣ በፍንጨቴ ምክንያት ሰዎች ያገሉኝ ነበር። ወደ ህክምና መራው፣ ዶክተሩ ተመለከተኝ፣ ምን ልታረግ ይሁኖ አለኝ። ፍንጨቴን ብሬስ ላሰሩ አልኩት። ይህ አይደለም በብሬስ በአደገኛ ጥር ራሱ ለማሰር ይከብዳል አለኝ። እጅግ ቅስሜ እና ዶክተርዬ መላርጋልሁት። ዶክተር ቀጠለ፣ በሲሚንቶ ካልሆነ ጥርስሽ በምንም ሊደፈን አይችልም አለኝ። እኔም ቀጠልኩኝ፣ ሁሉ ነገር ጨለመብኝ። እሙቲ ትቀጥላለች። ምስጋና ይግባው በላቤል ሙሉጌታ ዘፈን ህይወት የተስተካከለ። እስኪ እንሁን አብረን። ብዙዎች ያቁኛል። እቺ ዳንሴ ለእኔ ትለይብኛለች። እሙቲ ትመችኛለች።

ሁለት ሺህ ዶላር ማለት ወደ ሚሊዮን ማለት በጣም ትልቅ አማውንት ነው። ይሄን ያህል በቀን ሜክ ይደረጋል በላይቭ ብቻ እንዲህ ማግኘት ላይ ትንሽ ይሄ ቀልብ ጣል ቢደረግለት፣ በቃ የትናየት በቃ ሀብታም ቱጃር ማለት ይቻላል እና በቲክቶክ በዩቲዩብ ምርጥ ምርጥ ገንዘቦች ይገኛሉ። እንደ ስራችሁ ብዙም መፎከስ አላደረግም። ትምህርት ግን ሳለፍ ተማሪ አይደለሁም ግን እንግሊዝኛ በጣም ሚያስጠለኝ በጣም ምን እንደዛ ነው ያላችሁ? በጣም በጣም በጣም በጣም በጣም በጣም በጣም በጣም ከእውቀት ነፃ ነች እያላችኋት ነው። እንዲህ እኮ እንግሊዘኛን ማወቅ እኮ የእውቀት መለኪያ አይደለም እንደ አንድ ላንጉዌጅ ቋንቋ ማወቅ ነው እንጂ እውቀት ነው ብዬ አላስብም። እውቀት ሌላ ነው እንግሊዝኛ። እኔ ሁሉም የቤታት ማለት ነው። በጣም ዱላ የወረደባት ልጅ ነው። ተቀነሰ ዱላ የወረደባት ሰዎች የተገለለች ልጅ ምናምን ነው። እግዚአብሔር ግን የሚሰራቸው እንደሷን ሲያበዛ አረገዘች፣ እየበለጠ ማለት ነው አብሯ የሚታገባች በኋላ በጣም ዱላ የወረደባት ነው ያስባላት እንግዲህ ሲመስለኝ። እኔ ከሌላ እንግል አልረደም። ለምን እንደ ማንም አክትረስ ፊልም ስትሰራ ምናምን ነበረ ሰርፕራይዝ ስትደረግ ግን በጣም እያለቀሰች ነበረና ሰርፕራይዝ አንዳንድ ሰዎች እኮ ያው የምር ሰርፕራይዝ ሲደረጉ እኮ ሊያለቅሱ ይችላሉ። አንዳንዶቹ ደግሞ ኖርማሊ ዘም ሌሉ ይችላሉ። እንግዲህ ያው እንደየጸባዩ ሊሆን ይችላል። ያስለቀሳት ነገር ዱላ ስለወረደባት ከበፊት ስለተጨቆነች ነው ብዬ ላስብ እኔ አልችልም። ደስታ መገለጫ ሊሆን ይችላል እንባ። እንኳንም ለዚህ ያደረሰች ለዚህ ያበቃሽ ማለት ወዳል። እሷ የሰራቻቸውን ፊልሞች ኮመንት ላይ ብታደረጉ ደግሞ አሪፍ ነው። የኔ ደገባት የኔ ደገባት፣ አንተ የከፈት ኮንጎሮሮ ሳትዘጋው አታድርም። እነዛ ፋውለኞች ናቸው ከአንተ ጋር የሚያነካኩኝ። አንድ ፋውለኛ መንገድ እንዳያጋጥመኝ ኔጌ ስራ ይንሰርችልግ

ቺ ፉገራ ለደንቦች ነው የሚመስለው። እኔ መንገድ ላይ የሚያስከብሩ እየመሰሉ ሰው ሲመጣባቸው ገማ ይዞ ቀበሌ ሲሄዱ አንድ ቀን አላየሁም፣ ግን መንገድ ላይ ይዞ ሲቆሙ ብዙ ጊዜ አይቻቸው። አራዩቲናስ የሚገርም ነው። ምንድን ነው የምታሳየን? በነገራችን ላይ ይህንን ቪዲዮ አሁን አሁን የቀረስኩት ሰዓት ነው ያየሁት እና እስከ መጨረሻ ድረስ ነው ያየሁት። በነገራችን ላይ ማለት ነው ቲክቶክ ፕሪሚየም ተጀምሮ ማለት ነው እየከፈልን ማየት ያለብን ፊልም ቢኖር እኔ ቲክቶክ ቪዲዮ አይደለም ልለው የምችለው ፊልም ነው። በነገራችን ላይ ለፀጋዬ እሸቱ ይህንን ቪዲዮ አድርሱልኝ። ይህንን ቪዲዮ ከፍሎ ከሀዩቲ ቀበላት ና ይፖስተው ከዘበኑ ጋር እንደ ሀሳብ ማለት ነው። የት የት እንክ ይህንን ቪዲዮ ላየንበት የት እንክፈልሽ? በነገራችን ላይ ቲክቶክ አዋርድ ምናምን አይገባትም እቺ ልጅ። ከጉማ አዋርድ ራሱ የበለጠ ነገር ቢኖር እቺ ልጅ ይገባታል። በቃ እኔ ማለት ነው ቁሚ ያጨበጨኩበት ቪዲዮ ማለት እኔ እስከ አራት ደቂቃ ቀርቶ ማለት ነው አርባ እና አንድ ደቂቃ ከአርባ ሰከንድ ቪዲዮ አላይቻላቅም ጋይስ፣ ምን አይነት ችሎታ በነገራችን ላይ ለምትሰሪው ስራ ምን ያህል ክብርና ስነ ስርዓት እንዳለሽ የሜካፕ ባለሙያ ከእሷ ጋርም ደግሞ ሲተውኑ የነበሩ ሰዎች ምን ያህል ችሎታ እንዳላቸው ማለት ነው። እኔ ዩቲ እኔ ለአንቺ ምንም ቃል የለኝም። በቃ እኔ እንዲህ ነው እንዲህ ነው ልል አልችልም። በቃ ጀግና ነሽ፣ በቃ ጀግና። ይሄ ቲክቶክ ቪዲዮ ሳይሆን ሾርት ቪዲዮ ምናምን ሳይሆን ሾርት ሙቪ በቃ በመባል ቢስተካከል ደስ ይለኛል ዩቲ ችሎታ ራሱ ያንቺ ነው ያህል አይችልም። የኔ ጀግና አድርሱልኝ። በጣም ነው ማከብርሽ። ቲክቶክን ራሱ እንድንወድ ያረግሽ ጀግና ሴት ነሽ። በርችልኝ። ሽልማት ካለማግኘቷ ጋር ተይዞ ከዚህ ቀደም ዩቲናስ እና እግር ኳሱ ሃሪኬን ተጫዋቾች ተመሳሳይ ናቸው ብያለሁ። የሃሪኬን አንጎበር ተነስቶለታል፣ የዩቲናስም ተነስቶላት እንደምትሸለም ተስፋ እናደርጋለን። ቤተሰብ የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። ዘናፍታ እንዳላችሁ በተስፋ አድርጋለሁ። ቀጣይ በምርጥ ቪዲዮ አገኛችኋለሁ። ላይክ ካላረጋችሁ ላይክ አድርጉ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ይመቻችሁ። ፒስ